ጤና ይስጥልን ተመልካቾቻችን። ዛሬ ደግሞ ከዶክተር ጤና ጋር አንድ ለየት ያለ ርዕስ ይዘን ቀርበናል። በትዳር ውስጥ በእንግሊዝኛው ኮምፕሊመንተሪ ሜሬጅ ብለን የምንለው አንዷችን ሌላችንን እንዴት አድርገን ነው የማ- የምናሟላው ማሟያነት እንግዲህ ብዙ ጊዜ በአማርኛ ተጠቀመው ስለማናውቀ ኮምፕሊመንተሪ ማለት አንዳችን የሌላችን ጉድለት ማሟያ፣ አንዳችን የሌላችን ክፍተት ማሟያ የሚለው ነገር ያመላክታል። ነገር ግን ማሟያነት ብለን የምንለው ምን ማለት ነው? ኮምፕሊመንተሪ ሮል አለን ስንል ምን ማለት ነው? ሚና መጫወት ሊሆን ይችላል፣ እንዲሁም ደግሞ ከግንኙነታችን ሙሉ እንዲሆን ከማድረግ ጋር ሊያያዝ ይችላል። ግን እንዴት አድርገን ነው በትዳር ውስጥ ኮምፕሊመንተሪ ሮሎችን እንዴት ነው የምንወስደው እና ምንስ ይጠቅመናል የሚለውን እናወራለን፣ ወያያለን። እንግዲህ ተከታተሉን። ዶክተር ጤናዬ እጅግ አድርጌ አመሰግንሻለሁ። እንግዲህ ምን ማለት ነው ከሚለው እንጀምር እና ለተመልካቾቻችን፣ ዛሬ ያለን ውይይት በትዳር ውስጥ የተለያየ ሚናዎች ይኖሩናል፣ ግን ምን ማለት ነው? እነዚህ ሰዎች ሳይቃረኑ ነው የሚኖሩ? እነዚህ ደግሞ አንዱ የሌላውን ጉድለት እየሞላ ነው የሚኖረው? ወይም ደግሞ የተለያዩ አባባሎች አሉ እና ኮምፕሊመንተሪ ሮል ብለን የምንለው ምንድን ነው በትዳር ውስጥ? በጣም አመሰግናለሁ ዶክተር ሰብለ። ዛሬ ደግሞ በምንነጋገረው አርዕስት ላይ እንዴት ነው ይሄ አንዱ ሌላውን እያሟላ ያለ ትዳር ምን ማለት ነው ነው፣ አደለ? ሰው እንግዲህ ሙሉ ነው። ሰው እያንዳንዱ ሰው ሙሉ የራሱ ብቃት የራሱ ክህሎት ችሎታ ያለው ሙሉ ሰው ነው። እንዲሁም ደግሞ ሰው ሁሉ ሰው ጉድለት አለው። ሰው ብቃትም ጉድለትም አለ። ሁላችንም፣ ማንም ፍጹም ሆኖ የተፈጠረ ሰው የለም። ይህንን እውነታ ይዘን በትዳር ዓለም ውስጥ ኮምፕሊመንተሪ የምንሆነው አንዱ ሌላውን የሚሞላው ይህንን በማገናዘብ ነው ማለት ነው። ጥሩ ነጥብ አንስተሻል። ኮምፕሊመንተሪ ሮል ወሰድን ብለን ስንል አንድ ሰው በራሱ ሙሉ አይደለም የሚለው ለመቃረድ አይደለም። ሰው በራሱ ሙሉ ሆኖ የተፈጠረ ነው። ነገር ግን ሰው ሙሉ የሚያደርገው ጉድለቱና ብቃቱ አንድ ላይ ሆኖ ሙሉ ነው ብለን እንላለን። ነገር ግን በአንድነት በምንኖርበት ጊዜ ደግሞ ያንን ጉድለትና ክፍተት ሌላው ደግሞ ጥንካሬ ሊሆን ስለሚችል እንዴት አድርገን ያንን አቺቭ እናደርጓለን ያንን በመተጋገዝ የሆኑ በመረዳዳት እንዴት ነው ኮምፕሊመንታሪ የሆነውን ነገር ያንን እዛ ጋ እንዴት ይደረስበታል? ነው በአጠቃላይ ኮምፕሊመንታሪ የሆነ ሪሌሽንሽፕ እንዴት ይደረስበታል? አንድ ሰው የራሱ ሙላት በራሱ ሙሉ ነው ግን እንደገረም ደግሞ ምን አለው ክፍተት አለው፣ ደግሞ ጥንካሬ አለው። ስለዚህ ክፍተትና ጥንካሬ ያለውን የአንድን ሰው በትዳር አለም ውስጥ በተለያየ መንገድ ይገለጣል፣ ያ ክፍተትም ያ ጥንካሬም ያ ሙላትም። ስለዚህ እንዴት ነው ኮምፕሊመንታሪቲ ወይም ወይም ደግሞ ሙሉነትን ወይም ደግሞ ተሟሟይነትን አንዱ ሌላው ማሟላት የሚለውን ነገር እንዴት ነው እዛ ጋር ልደርስበት የሚችለው ራሴን አውቄ ራሴን ከተቀበልኩኝ ጉድለቴንና ብቃቴን ካወቅኩት በዚህ አንዱ ሌላውን የሚሞላ ትዳር ላይ ለመድረስ የትዳር ጓደኛዬ የኔ ጉድለት ላይ ሲቆም ሊሞላ ሲል ያንን በአክብሮትና በፍቅር መቀበል እችላለሁ ማለት ነው። ራሴን አውቄ ራሴን ተቀብዬ የምኖር ካልሆነ ግን እርዳታን ሁሌ እየገፋሁኝ ከእርዳታን ጋር እየታገልኩኝ እንድኖር ያደርገኛል። ስለዚህ አንደኛው ነገር ራስን ማወቅ፣ ራስን መቀበል ከዛ ይጀምራል። እንዴት ነው አደራረጉ ለሚለው ከዛ በኋላ ደግሞ ፓርትነራችንን የህይወት ጓደኛችንን ማወቅ መቀበል እሱ ደግሞ ሁለተኛው ደረጃ ነው። ማወቅና መቀበልን የዛን ሰው የኑሮ ጓደኛችንን። ለምን እንደኔ አይደለም የምንለካበት መለኪያ የኛ ማንነት ከሆነ ትልቅ ችግር ይመጣል። ልክ እንደኔ፣ እንደ ራሳችን ሳናገኘው የኑሮ ጓደኛችንን ሳናገኘው ስንቀር በዛ በብዙ ሐዘንና መጠበስ መጎዳት ሊመጣብን ይችላል። ስለዚህ ልዩነታችንን ልዩነትን ማወቅ መጀመሪያ ፓርትነራችንን የን ህይወት ጓደኛችንን ማወቅ እና መቀበል ያንን አክብሮ ስለዚህ ይሄ ምን ያመጣል? ልዩነት እንዳለን ማስተዋል እንችላለን ማለት ነው። ይህንን ካስተዋልን በኋላ መቀበል ያልኩት ነው፣ ልዩነትን መቀበልና ማክበር አንዱ ሌላውን እየሞላ እየተሞላላን እንድንዘልቅ ህይወትን ይረዳናል። ልዩነት እንደ ግድፈት ከታየ፣ እንደ ችግር ከታየ፣ ልዩነት እንደ የሚቋሸሽ ከሆነ፣ የሚናቅ ከሆነ፣ የሚጠላ ከሆነ፣ የሚኮነን ከሆነ በትዳሩ ላይ ጠንቅ ይሆናል ማለት ነው። ስለዚህ አፈጣጠርን ማወቅ፣ አኗኗራችንን እርስ በርስ ማወቅ፣ ዝንባሌያችንን ማወቅ እንዳልኩት፣ ማንም ሰው ፍጹም ሆኖ አልተፈጠረም። ሁላችንም ብቃትና ጉድለት አለን። ስለዚህ እኛ ጉድለት ያለው ሰው ጋር ጉድለቱ እኛን እየጎዳ ከሚሄድ ጉድለቱ አሀ ጉድለቱ ነው ብለን ብንቀበል እና ለዛ ጉድለት መሻሻ የሚሆንን ነገር እየተማከሩ እየተነጋገሩ መለወጥ የሚችል ጉድለት አለ፣ የም- መለወጥ የማይችል ጉድለት አለ። ስለዚህ መለወጥ የማይችልን ጉድለት ምንድን ነው የምናደርገው? መቀበል። ስለዚህ ተቀባብሎ ተሞላልቶ መኖር የሚቻለው ራስን ማወቅ፣ መቀበል፣ ፓርትነራችን ማወቅ፣ መቀበል፣ ልዩነትን አክብሮ መኖር ነው። ልዩነትንና ጉድለትን መሻሻል የሚችልን ጉድለት ማሳደግ፣ ማሻሻል፣ መቀየር የማይችልን ማንነት መቀበል፣ ከዛ ጋር መኖር፣ ራስን ማስለመድ ነው። እዚህ ላይ በጣም ጥሩ ነጥቦች አንስተሻል። መጀመሪያ ራስን ማወቅ፣ ራስ አወቅነት ሰልፍ ኮንሽስ መሆንም ደግሞ አዌርነስም ኮንሽስ መሆንም ራስ አወቅነት በጣም የሚጠቅም ነገር ነው። ራሳችን ስናቅ ክፍተታችንም ጥንካሬችንም ስናቅ እንዴት አድርገን ነው ክፍተታችንን ለመሙላት ጥንካሬያችን የበለጠ የምናጠነክረው እንደገና ደግሞ ክፍተታችን እንዴት ነው የምንሞላው የሚለውን ነገር የራስ አወቅነት በጣም አስፈላጊ ነገር እንደሆነ እረዳለሁ። ከዛ ደግሞ አጋራችን ማወቅ ማለት ነው የሕይወት አጋራችን ወይም ፓርትነሮቻችን ማወቅ የእነሱም ጥንካሬ ክፍተት ምንድን ነው የሚለው ማወቅ። እንግዲህ ከዛ በኋላ በሁለተኛ ደረጃ ደግሞ በሶስተኛ ደረጃ ደግሞ እንዴት አድርገን ነው አንዱ የሌላውን ጉድለት የምንሞላው የሚለው ነገር ላይ እዛው የትንሽ ተጨማሪ ያለኝ ልዩ ምንድነው ኃላፊነቶችን መከፋፈል የሚለው ነገር እንዴት ነው ኃላፊነትን ስንከፋፈል ሪስፖንስቢሊቲዎችን ስንከፋፈል በጉድለታችንና በጥንካሬያችን ላይ ተመስርተን ጠንካራ ጎን ያለው በዛ ጠንካራ ጎኑ የበለጠ መስራትና ማትራፍ የሚችልበትን ነገር ያንን ማመቻቸት ለእድገት ማለት ፐርሶናል ግሮት ሁላችንም ማድረግ ያለብን ኤሪያዎች አሉ እና ራሳችን ለማሳደግ ምን አይነት ነገሮችን ማድረግ አለብን የሚለውን ለማውጣት ይረዳናል። ስለዚህ ራሳችን ካወቀን በኋላ የእድገት ቦታዎቻችን ምንድን ናቸው? ማድረግ ያለብን ነገሮች ምንድን ናቸው? የተግባቦት ሊሆን ይችላል፣ ክህሎት ማዳበር ሊሆን ይችላል፣ የተለያየ ክህሎቶችን ማዳበር ሊሆን ይችላል። ሌላው ደግሞ እንደ ቡድን አይደለ ትዳር ላይ መስራት ያለብን። እንደ ቡድን ስንሰራ ጠንካራ ጎድናችን የበለጠ እንዲጠነክር፣ በጎድለታችን ደግሞ ሌላኛው የሌላው ጥንካሬ ከሆነ፣ የአንዱ ጉድለት የሌላው ጥንካሬ ከሆነ እንዴት ማጠናከር የሚቻለው የሆነ ነገር እንድናስብበት ይረዳናል እነዚህ ነገሮች። ከዛ በተጨማሪ ብዬ የማስበው ኃላፊነት መከፋፈሉ፣ ሌላው ደግሞ ቅድም ያልኩት ራስ ማሳደግ የሚለው ነገር እንግዲህ ህይወት የሁለት የሚያድጉ አጋሮች ነው እንጂ አንዱ እየቀጨጨ አንዱ ደግሞ እየበለጸገ እና እያበበ የሚሄድበት ቦታ አይደለም ትዳር ብለን የምንለው። ስለዚህ ሁለቱም የሚያድጉበትን ነገር እያደጉና ያ እድገት ደግሞ ግንኙነቱን የሚያግዝ ግን እድገት እንዴት እናርግ የሚለው ሌላ ወሳኝነት ነው ያለው ነገር ነው ብዬ አምናለሁ። አሁን ኮመንት እንድትሰጭበት የፈለኩት ነገር ሌላ ተጨማሪ አስተያየት እንድትሰጭበት የሚፈልገው ነገር ለምሳሌ በማህበረሰባችን ውስጥ እንደዚህ ፔትሪያርካል ሶሳይቲ ነው አይደል? እንደ አባታዊ ስርዓት ያለበት ማህበረሰብ ነው ውስጥ ነው እኛም የምንኖረው። እንደዚህ ደግሞ እኩሌታ ያለበት ደግሞ ማህበረሰብ ደግሞ የሚኖሩበት አለ። ወንዶች ሪሶርሶችን አምጪ፣ ሴቶች ደግሞ ተቀብለው ያንን ተግባር የሚፈጽሙ የስራ ክፍፍል ተደርጎ ሊወሰድም ይችላል። በዚህ ውስጥ ኮምፕሊመንታሪ ናቸው ወይ ብለን የምንለው በዛ ውስጥ ተመችቷቸው የሚኖሩ ሰዎች ሊኖሩ ይችላሉ። እና ያንን ነው ያንን ማሟያ አንዱ ሌላውን እያሟላ የሚኖርበት ማህበረሰብ ውስጥ ሃይራርኪ ባለበት ማለት ደረጃ ባለበት፣ በላይ እና በታች ባለበት ላይ ይሄኛው እንዴት አንዱ ሌላውን እያሟላ ይቀጥላል የሚለው ነገር አንደኛውን እንድናነስ የፈለኩት እሱ ነው። በሁለተኛ ደረጃ ደግሞ አይ በእኩል ደረጃ ሴቷን ገንዘብ ማምጣት ካለ ትችላለች፣ ለሪሶርስ አክሰስ አላት። እንደገና ደግሞ ውሳኔ መወሰን ትችላለች፣ በህግ እኩልናት። እነዚህ የፆታዊ እኩልነት ስርዓት ፆታ እኩልነት በሚያምሩና በሚያራምዱ ማህበረሰብ ውስጥ ያሉት እነዚህ አንዱ የሌላውን መሙላት የሚለው ሊለያይ ይችላል፣ እና እሱም ነው እንዲዳሰስ የፈለግኩት። ልክ ነው። ለዚህ ነው ከመጀመሪያው ራስን ማወቅ በሚለው የጀመርኩት። ምክንያቱም ይህንን ስርዓት የህብረተሰብ ስርዓት መከለያ አርጎ ለትዳር ጠንቅ መሆን ይቻላል። መከለያው ምንድነው? ኦልሬዲ ድምፁ ተሰሚነት በጣም ያለው ወንድ ሆኖ እያለ፣ ወሳኝ ወንድ ሆኖ እያለ፣ ገንዘብ አምጪ ወንድ ሆኖ እያለ ይሄ ይሄ አይነት አኗኗር አሁንም በአንዳንድ ሰው ቤት ውስጥ ስቲል ያለ ሆኖ ይገኛል። ግን በአብዛኛው በአያቶችና በቅድመ አያቶቻችን ጊዜ የነበረ አኗኗር ዘዴ ነው። በአሁኑ ዘመን ተማክረው እኔ ገንዘብ ላምጣ፣ አንቺ ልጆችን አሳድጊ ተማክረውና ተስማምተው ያንን ሊያደርጉ ይችላሉ። በመስማማትና በእኩልነት ተማክረው ነው እንጂ በአምባገነንነት አይደለም። ስለዚህ አሁን ያለንበት ዘመን ስናየው ሁሉም እውቀት ለተፈጠረለት ዓላማ የሰው ልጅ ሁሉ እየገሰገሰ ያለበት ወቅት ነው ያለ ነው። ከዛም ከዛም አንጻር ተነስቶ ህይወትን በትዳር መልክ ሲጀምሩት እሷም የራሷ ክህሎት፣ የራሷ ማንነት፣ የራሷ እውቀትና ብቃት አላት። እሱም የራሱ ክህሎት፣ ብቃትና እውቀት አለው። ስለዚህ አሁን በትዳር ዓለሙ ሲገባ እኩሌታን አንዱ ሌላውን እየሞላ ምንቀጥለው የምንኖረው እንዴት ነው የሚለው በመነጋገር ነው። ዋናው ዋናው ዋናው ነገር መነጋገር ነው። የቤቱን አስተዳደር በሚመለከት እየተማከሩና እየተነጋገሩ ያደርጋሉ። ገቢን በሚመለከት እየተማከሩ ያደርጋሉ። የአንዱ ደሞዝ በጣም ትልቅ ሊሆን ይችላል። የአንዱ ደሞዝ በጣም አነስተኛ ሊሆን ይችላል። ወንድና ሴት አይለውም። አንዳንድ ጊዜ ሴት ትሆናለች ብዙ ገንዘብ የምታመጣው በዘመኑና በአሁን ባለን ሕይወት። ስለዚህ ኢኳላይዝ የሚያደርጉት ፐርሰንቴጅ ነው። በቃ በፐርሰንቴጅ ኢኳላይዝ ያደረጉታል። ሰባ ፐርሰንት እሱ የሚያመጣ ከሆነ ሰላሳውን ፐርሰንት ደግሞ የቤቱን አስተዳደር ላይ ይረዳል ማለት ነው። እእሷ ደግሞ አርባ ፐርሰንት የምታመጣ ከሆነ ለምሳሌ ስልሳ ፐርሰንቱን ደግሞ የቤቱን አስተዳደር ላይ ታተኩራለች። እንደዚህ አድርጎ ይሞላላሉ በማስተዳደር ደረጃ ማለት ነው። እንዲሁም ደግሞ ተፈጥሯቸውን ዝንባሌያቸውንና ክህሎታቸውን እያማከለ አሁን ለምሳሌ እሷ አካውንቲንግ ምሩቅ ነው ወይም ደግሞ የገንዘብ አያያዝ በአጠቃላይ ጥሩ አያያዝ ካላት እሷ ገንዘቡን ለእሷ ማስረከቡ ይሄ አንዱ የሌላውን የመሙላት ተግባር ነው ማለት ነው። ስለዚህ በፆታ ሳይሆን በማንነት እየሄዱ ጥቅም ያለውን ሕይወት አንዱ ሌላውን እየሞላ የሚሄድበት መንገድ አለው እና ነቅተው መነጋገር ፈቃደኝነትን ይጠይቃል፣ መነጋገርን ይጠይቃል። ቅድም እንዳልሽው በዚህ በፔትሪያሪካል ሶሳይቲ ውስጥ ማናለብኝነትን ይዞ የሚቀጥል ወንድ ከሆነ ጥቅሙን መሞላቱን እምቢ እያለ የሚሄድ ነው ማለት ነው። ያንን ለማጋ ለመድረስ ግንዛቤ ይፈልጋል፣ መደማመጥ ይፈልጋል። ያንን ስርዓት ወደ ጎን አስቀምጦ ህይወትን የተሻለ አድርጎ ለመቀጠል ክፍትነትን ይፈልጋል። ስለዚህ በእርግጥ ነው የህብረተሰቡ መዋቅር ትዳር ላይ ተጽዕኖ አለው። አንድ ሰው ግን የተሻለ ለመኖር ነቅቶ ማንነቱን አውቆ የኑሮ አጋሩን ማንነት አውቆ ያንን እያዛመደ እና እያመጣጠነ የተሻለ ኑሮ ለመኖር መትጋትን ይፈልጋል። ራሱን ማወቅ የትዳር አጋርን ማወቅ፣ ከዛ ደግሞ ማህበረሰቡ የተዋቀረበትን መንገድን ማወቅ አስፈላጊ ነው። አንደኛው ይሄ ለምን ይረዳናል? የተቀበልነውና ያልተቀበልነው ነገር ለይተ እንድናቅም ያደርገናል ማለት ነው። የማህበረሰባችን አወቃቀርና የሚጠብቀው ነገር አንድ ሰው እኔ ባል ነኝ ብሎ ሲል የሚያስበው አገኛለሁ ብሎ የሚያስበው ነገር አለ። ሚስት ነኝ ብላ ስትል የምትጠብቀው ነገር፣ ይሄ ነገር ይሟላልኛል ብላ የምታስበው ነገር ይኖራል እና ከማህበረሰቡ አወቃቀር የተነሳ የምንጠብቃቸው ነገሮች እና የምንፈልጋቸው ነገሮች እንደዛ ሊለያዩ ይችላሉ። ስለዚህ እነዚህን ማወቅም አንዳችን ለሌላችን የምንሞላበት ሁኔታ በዛ መልክ እንደገና አሬንጅር ሊሆን ይችላል የሚለው ነገር ነው። ግን ያ ማለት ለአምባገንነት ላይሰንስ የሚሰጥ መሆን የለበትም። የሰውን ክብር ለማጉደልና ና ለማንቋሸሽ እኔ ነኝ የበላይ ሌላው የመታች ነው የሚለውን ነገር ለማምጣት ላይሰንስ የሚሰጥ መሆን የለበትም። በትዳር ውስጥ ደስተኛ ትዳር የሚሆነው ሁሉም በራሱ የራሱ አስተዋጽኦ ሲያደርግ፣ ሁሉም የራሱን ጉድለትና ሙላት አውቆ አንዱ ሌላውን ኮምፕሊመንት ሲያደርግ ነው የሚለው ነገር ነው። እና አንዱ ማሟላትም የምንችለው መቀባበልም የምንችለው ይሄንን በትክክል ተረድተን ያንን በመነጋገር እና ያ መነጋገር የሚጠቅመው ነገር ኮሚኒኬሽን የሚጠቅመው ነገር፣ ኃላፊነት ለመከፋፈልም፣ አንድ ሰው ላይ ጫና እንዳይበዛም፣ አንድ ሰው ላይ የበዛውን ጫና ሌላውን ደግሞ እንዴት አድርገን መተጋገዝ እንችላል የሚለውን ነገር ለማምጣትም፣ ደስተኛ ሆኖ በመረዳዳት በመተጋገዝ ለመቀጠል፣ ኮምፕሊመንታሪ ሮል ብለን የምንለው ነገር አጠቃላይ አንዱ አንዱ ሌላውን የሚያሟላበት መንገድ ጥሩ ሁኔታ እያደገ እንዲሄድ ለማድረግ ይሄንን መነጋገር አስፈላጊ ነው። የራስን ክፍተት የራስን ጉድለት እንደገናም ደግሞ የፓርትነርም ብዙ የምንጋራቸው ነገሮች አሉ እና እነዚህ የምንጋራቸው ነገሮች አንዱ የሌላውን በመሙላት ሙላትን ለማምጣት ማለት አይደለ። ክፍተቶቻችንን በመሙላት ጥንካሬዎቻችንን በማሳደግ ግንኙነቶቻችን እንዲህ ይዳብራሉ የሚለውን ነገር በጥሩ ሁኔታ ማውጣት የሚቻለው አንደኛው ትልቁ ኃላፊነት መከፋፈል ብቻም ሳይሆን እንዲሁ ደግሞ ያንን እንዲህ አድርገን እንሞላለን እና በመረዳዳት እንዲህ አድርገን ሙሉ የሆነ ነገር እናመጣለን የሚለው ነገር ነው። እንግዲህ ከዚህ ውስጥ እየተረዳሁት ተመልካቾቻችን እጅግ በጣም አድርገን እናመሰግናለን። ዶክተር ጤናዬ ጥሩ ኤክስፕላኔሽን ሰጥተናለች። ጥሩ ውይይት ጊዜ አድርገናል። እንዴት ነው የትዳር አጋርነት ህይወት ውስጥ ያለን ድርሻዎች፣ አንዳችን ጉድለትና የአንዳችን ጥንካሬ ለሌላችን እንደዚሁ ጥንካሬና ጉድለት፣ አንዱ ሌላውን የሚሞላበትን መንገድ ክፍተቶቻችንን የምናስተካከልበትን መንገድ ተነጋግረናል። ይህ ጠቃሚ ሆና ካገኛችሁት እንዲሁ ለሌሎቹ በማጋራት እንደገናም ደግሞ እኛም ደግሞ ሌላ ተጨማሪ ርዕስ የምንነጋገርበትን ርዕስ ብትሰጡን ደግሞ የበለጠ ማህበረሰባችን እንጠቅማለን ብለን እናምናለን። ስለተከታተላችሁ ከልብ እናመሰግናለን።